ለማንም ብላ አትጠጣም አንተ ታጠጣለህ ሮዛ ራሱ አሁን ፌንት ነቅላ ሙታ ማለት ነው በቃ ሮዛ ከሞት እንድትመለስ አንድ ብርጭቆ በረኪና ጠጣ ቢባል አይጠጣም አይጠጣም ውሃ አይጠጣም ሰይድ ያስጠጣል እንጂ እና በጣም ነው ያሳዘነችኝ እኔ እኮ አብዛኛውን ሰው ለእኔ ብዬ ይመስላችኋል እንዳታገባ ምለው ማለት ነው ለእኔ ብዬ አደግም ለራሷ ብዬ ነው። ለምን በጣም የምወዳት ጥሩ ሴት ስለሆነች እንድትጎዳ ስለማልፈልግ ነው። ለራሷ ብዬ ነው እና አንድም ይሄ ነው ሰኢድ ማለት ነው። እውነት ለመናገር ከሆነ ማለት ነው ለሮዛ ብሎ በረኪና እንደማይጠጣ አውቃለሁ። ምናልባት አሁን ወይ ምስኪን ለሮዛ ብሎ በረኪና ጠጣ ምናምን ምትለ አጣፉ አይጠጣም። እኔ በደንብ ለማንም ሴት ብሎ በረኪና አይደለም ውሃ አይጠጣም። ሰይድ ለሴት ብሎ ውሃ ጠጣ። ይችን አንድ ብርጭቆ ውሃ ከጠጣህ ከሞት ድን አለው፣ ከሞት ድን አለው ብትለው ሙች እንጂ አልጠጣም ነው የሚለው። አይጠጣላት ግን ይሄ ፌክ የተጫወቱ እኔ እውነት ነው ብላችሁ ሰይድ ለሮዛ ብሎ ማለት ነው በረኪና ጠጥቶ ከሆነ የእውነት ጠጥቻለሁ ብሎ እሱ ወጥቶ ምክንያቱም ካልጠጣ ስለሚታመም ስለሚል ሊያወራ ይችላል። የእውነት ከጠጣ እሱ ራሱ ሚዲያ ላይ ወጣጥቻለሁ ቢል እኔ በማጣራበት መንገድ ስለማጣራ፣ ሰኢድ ከጠጣ ማለት ነው እኔ ከእናንተ ፊት ከእናንተ ፊት ይህንን አያችሁት። ስንት ሌትር ነው አያችሁት? በረኪና ነው የሚለው። ይህንን ይህንን ሳልከፍተው ማለት ነው ይህን ሙሉውን እጠጣለሁ ሰላም ሰላም ውድ የዩትዩብ ቤተሰቦች እንዴት ናችሁ ሰላም ነው አለን ባላችሁበት ሰላማችሁ ብዝት ይበልልኝ እንግዲህ ሱማያ ወጣ ተናግራለች ያለችውም ሰኢድ ሰኢድ አበደን ምንድነው ስሞ በረኪና አይጠጣም አውቆ ነው እንጂ ቤዛና ሰኢድ ተስማምተው ሮዛ ላይ ፌክ እየሰሩ ነው እንጂ አበደን ሰኢድ በረኪና አይጠጣም። እውነት እሱ እውነት እሱ በረኪና ጠጥቶ ሆስፒታል የሚተኛ ከሆነ ሳይታማ፣ ምን እውነት በረኪና ጠጥቶ ሆስፒታል ካለ እኔም እጠጣለሁ አለች። ይሄ አንድ ጃኒካ በረኪና ይዛ መታ ማለት ነው። እውነት እሱ ጠጥቶ ካለ እኔም ይሄንን አንዱን ጃኒካ ጨርሳለሁ አለች ማለት ነው ሱማያ እንጂ ሱመያ ማን ነው እሱ። ሰኢድ አበደን በረኪና አይጠጣም ለሴት ብሎ። እኔ ነኝ ማቆለ ለሴት ብሎ ሰኢድ በረ እንኳን በረኪና ውሃ አንድ ብርጭቆ ውሃ እንካጠጣ ቢሉ አይጠጣም ለሴት ብሎ አለች ማለት ነው። ለምን ይሄ ሁሉ ይሄ ሁሉ የሚደረጉት እያደረጉ ያሉት አውቀው ከቤዛ ጋር ተስማምተው እሱ ይሄው ሮዛ አላገባም ስላለችው እሷ በቃ ያኔ ለኔ ብሎ ለኔ ብሎ ክሎሪክስ ጠጣ ለእኔ ለኔ ብሎ ታመመ ለኔ ብሎ እየተጎዳ ነው ብለው እቺን የዚችን ምስኪን ልጅ የዚችን የዋህ ልጅ እቺ ልጅ ምንም አታቅም። ያኔ በቃ ህይወቷ ሊያበላሽ ነው እንጂ ሰኢድ አበደን ክሎሪክስ አይጠጣም። እሷ አዝናለት በቃ እሷ ያኔ የእውነት የእውነት በቃ ታሞ ለኔ ብሎ እንደዚህ ሆኖ ብላ ወደ እሱ እንድትመለስ ነው እንጂ ሰኢድ አበደ አሁን፣ ፌንት ነቀለ ያደለ አለች ማለት ነው። ሮዛ ሮዛ አሁን ሮዛ ታማ ይሄ ሆስፒታል ናት፣ እንካ ለሷ በላ ጠጣ ክሎሪክስ ቢል አይጠጣም። ትሞት ነው እንጂ የሚለው አይጠጣም። ሰኢድ ሰኢድ ትልቅ ሰው ነው። ጭንቅላቱ የሚያስብ ሰው ነው። ተንኮለኛም ሰው ነው ሰኢድ። ለሴት ብሎ ክሎሪክስ አይጠጣም ያስጠጣል እንጂ አይጠጣም፣ አለች ማለት ነው። እንኳን ክሎሪክስ ውሃ አይጠጣም ብላለኝ ማለት ነው። ይሄ ሁሉ የዚችን ሕይወት ሊበጠብጡ ነው። የዚችን ምስኪን ሕይወት ሊበጠብጥ ነው። ምስኪን አለ እና ሳይት ደግሞ ሲጀመር በረኪና የሚጠጣ ሰው ጮጋራው ያቃጥለዋል፣ አልኮሶን ለፋሽ ያወጣል። እንደዚህ አይነት ነው በረኪና የሚጠጣው። አበደን ውሸት ነው ግን ደሞ እና ሱማያ ውሸት ነው ብላ ተናግራለች። ወጣ ማለት ነው ተናግራ የእውነት ነው። ፊንት የነቀለች ዋለች። ለምን ልጅቷ በስነ ስርዓት በተረጋጋ ነገር አልነገረቻትም? አንድ ልጅቷ ደግሞ እውነት ነው የወደቀችው አሁን ግን ምን ላይ እንዳለች ማንም አያውቅም ማለት ነው። ለምን ደንግጣ የሆነ ነገር ብትሆን እቺ ያን ጊዜ ፌንት ናቅላለች። ከዛው ቀጥ ካለ ቪዲዮ ተመልሶ ቪዲዮ አልሰሩም። ዛሬ ከለቀቁ አናቅም እንጂ ለማንኛውም ሁለቱንም እውነት ከሆነ ሁለቱንም አላ ያድናቸው። ግን እኮ ወላሂ እናንተ፣ ይሄ ፍቅር እኮ ግን ምን ያኔ በቃ ፍቅር እውነተኛ ፍቅር ከያዛችው ከያዘው እውነተኛ ፍቅር ከሆነ እውነተኛ ፍቅር በሽታ ነው እሱ ራሱ ማለት ነው ለምን እንኳን ክሎሪክስ አሁን አንዳንድ ሰው እንዴት ክሎሪክስ እውነት ቢጠጣ ተደብቆ አይጠጣም እንዴት ክሎሪክስ ይጠጣል እውነት ጠጥቶ ነው ይላሉ ግን ያፈቀረ ልብ እውነት ከሆነ እውነተኛ ፍቅር ከሆነ ይጠጣል እንኳን ክሎሪክስ ህይወቱን የሚያጠፋ አለ። ለፍቅር ብሎ ስንቱ በእንትን እጁን የገሸለጠ ግን መፍረድ ጥሩ አይደለም። እና አሁን ሱማያ እንደ አሾፈች ምናምን ሳይሆን ይሄ ሰውዬ እውነት ወዷት ከሆነ አሁን እንግዲህ ሮዛ ሱማያን ፈርት ፈርታ ነው አኪድ። እች ልጅ ሱማያን ፈርታ አላገባም። በፊት ራሷ ካላገባኝ ዛሬውኑ አግባኝ ብላ ስታወራ ነበር። አሁን ግን ፈርታ ሱማያን ፈርታ ነው እንጂ ተወዱ አለች ኮ ግን፣ ሱማያን ፈርታ እሷ ከፈቀደችልኝ ነው እንጂ እኔ አንተን አላገባም ብላም ታያለች ማለት ነው። ስለዚህ ሱማያ ታይ ታይ ሱማያ ታይ ከቻልሽ ሚዜ ወኝና ወኝላትና ዳሪያት ካልቻልሽ ደግሞ ታግባበት ታያት ታይ። የተዋደዱ መሀል ገብተሽ አዝበጥ ብቼ አሁንም ጭራሽ ወታ ያጨበሽ እንደውም አሁን መጣ። እኔ ወላሂ ያሰብኩት ማለት ነው ሱማያ በቃ አግቢው፣ እሱም ከሚጎዳ አንቺም ከምትጎጪ ተጋቡና ጥሩ ኑሮ አብራቹ ኑሮ ትላለሽ ብዬ ነበር የጠበቁት። ግን ጣጣ የላትም እሷ። ውሸቱን ነው ውሸቱን ነው ግን አይባልም። አንድ ነገር ሳይጣራ እንደዚህ መባል ጥሩ አይደለም። ለምን እውነት ያፈቀረ እንኳን ክሎሪክስ ህይወቱን የሚያጥፋ ሰው አለ በዚህ ላይ መፍረድም ጥሩ አይደለም፣ ሳይታወቅ ማለት ነው። እና ያለ ለማንኛውም ቪዲዮ ሲለቁ ሱማያ ግን ታይ፣ ሱማያ ታይ፣ አረ ተስተካከይ። ያግቡበት ትያቸው ከቻልሽ ሚዜ ሆኜ ደግሽና፣ ዳሪያት ጓደኛሽ ናት። አብሬ ጠጥቻለሁ ብለሻል። ለምን ት አንቺን ስጀምር እየጎዳሻት ያለው እውነት። ስለዚህ ዳሪያት ለባልሽ ደግሽና ከተሻለ ሆነች ማቼስ ጓደኛ እንደውም የምትዋደዱ ጓደኛ ከሆነ አሪፍ ነበር እኮ ተጋቡ። እንደዛ ነው ምለው። ውዶቼ ማሮቼ አላስራዘመባችሁም። ድምጼን እና ቪዲዮ ላይክ አርጉ ሰብስክራይብ እያረጋችሁ በጣም ነው ማመሰግራችሁ። ሰብስክራይብ እያረጋችኋለች ያላችሁት ማለት ነው። ባላችሁበት ሰላም ሆኑልኝ። በሌላ ቪዲዮ አብረን እስከምንመጣ ድረስ ሰላም ሰንብቱልኝ። ላይክ ማድረጋችሁን እንዳረሱ